ብዙ ጊዜ አሳ ላይ ለውም ይደረጋል፣ አይደል? ለምንድን ነው የሚደረገው? ጥቅሙ ምንድን ነው? አሳ መምላት በብልሃት ይባላል አይደል? ለምንድን ነው የተባለው? ምንም በማገናኘት ትቢት የሚባለው ትንሽ ስሙ ለጌት አለብኝ ና፣ እንዴት ነው የሚሰራው? ትቢት ሲባል ለምን ስተባለት? እንግዲህ ብዙ ጊዜ አሳ ሲባል ከሀዋሳ እና ከአርባ ምንጭ ነው የሚመጣ ይመስለን። እስኪ እናንተ ደግሞ ከየት ነው የምታመጡት አሳዎቹ? ይህንን የመሰለ አሳ ለማግኘት ዴሊቨሪ ያላችሁ እንኳን ለታላቁ አብይ ጾም በሰላም አደረሳችሁ። ሰላም ኖር ሪቪዎች ነን። ዛሬ ጾሙን ምክንያት በማድረግ አንድ ቆንጆ አሳ ቤት አብረን እናያለን። አብረን እንቆይ። ሰላም ነው ቤታችሁ በጣም ነው የሚያምረው። እስኪ ስምሽን እና የት አካባቢ እንዳለ ለተመልካቾች ያሳይን። እሺ ግርታ እና ያለ ነው። ታደሰ ሳ ቤት ነው የምትገኙ ደግሞ ሰሚት ያለው ብራንች ነው። ሌላውን ደግሞ ገብተሽ እያወራን። እሺ እንግዲህ ተመልካቾቻችን ወቅቱ የጾም ወቅት ነው። ይሄንንም ምክንያት በማድረግ ቆንጆ ሳ ቤት ተገኝተናል። እስኪ ምስጥ እንባና ደግሞ ያለው ነገር ነው። አሁን ደግሞ ጾም ላይ እንደመሆናችን የእናንተ ዝግጅት ምን ይመስላል? አቀባበሉ ያው አብይ ጾም ትልቅ ጾም እንደመሆኑ መጠን የተሻለ ደግሞ እስካሁን ከነበረው የተሻለ አድርገን ለማቅረብ እየተስተካከሉ ደርሰናል። ስለዚህ በደንብ ተዘጋጅታችኋል ማለት ነው? አዎ ተዘጋጅተናል። በጣም ጥሩ። ታደሰ አሳ ቤት ምን ያህል ጊዜ ሆነው በስራው ላይ ምን ያህል ጊዜ ናቸው? የመጀመሪያው ብራንች ዝዋይ ወይም ባቱ ነው በቀለሙላ ፊት ለፊት ሲሆን እዛ ያው ረጅም ጊዜም ከማስቆጠሩ የተነሳ እዛ የመጀመሪያው ነው። አዲስ አበባ ላይ ደግሞ ሁለተኛው ጃክሮስ ነው። እሱ ደግሞ አንድ አምስት ዓመት አስቆጥሯል። ትልቅ ቤት ነው። እሱም ረጅም ጊዜ ነው። አሁን ደግሞ ሰሚት ላይ አዲስ መልክ እዚህም ጀምረናል። የኛው ደግሞ ትንሽ ጊዜ በጣም ብዙም ባይሆንም፣ ረጅም ጊዜ ባይሆን አንድ አምስት ወር አስቆጥሯል። እንግዲህ በጣም ረጅም ጊዜ ነው። ታደሰ አሳ ቤት በዚህ ጊዜያቶች ውስጥ ምን አይነት ደንበኞች አፍርታችኋል? ብዙ ደንበኞች እንዳላችሁ እርግጠኛ ነኝ። ምን አይነት ደንበኞች አፍርታችኋል? ይሄ በጣም ብዙ ደንበኞች አሉ። ብዙ ከስተመሮች አሉ። ያው እስካሁን ድረስ ትንሽ ጊዜ የሆኑ ሳይሆኑ ሁሌ ብዙ ከስተመር ይዘው የሚመጡ ቆንጆ ቆንጆ፣ እኛም በደንብ አድርገን ነው የምናስተናግዳቸው። እስካሁን ድረስ ብዙ ከስተመሮችን አፍርተ ነው። እንግዲህ ብዙ ጊዜ አሳ ሲባል ከሃዋሳና ከአርባ ምንጭ ነው የሚመጣ የሚመስለን። እስኪ እናንተ ደግሞ ከየት ነው የምታመጡት አሳዎቹ? እኛም ከዛው ነው ከአርባ ምንጭና ከሃዋሳ ከላንጋሎ ከነዚህ ቦታዎች ነው የምናመጣው በብዛት እንደዛ ነው። ደግሞ እዚህ ቤት ቢመጡ የሚያገኙት የአሳ አይነቶች ምን ምን ናቸው? ያው በመጀመሪያ ስፔሻሉ አለ፣ ከሁሉም አይነት ያለው ሸክላው አለ፣ ተዘልዝሎ በሸክላው ነው የሚወጣው። ትቢት አለ፣ የሚያቃጥል ሾርባውም አለ። ብዙ ጊዜ ሾርባውን ጉንፋን የያዛቸው ያመማቸው ሰዎች በጣም ይፈልጉታል፣ እሱን ይጠቀሙታል። ሌላ ደግሞ ለብ ለብ አለ፣ ልክ እንደ ጥብስ እንደ ስጋ ጥብስ። በብዛት ደግሞ ለምሳ የምንጠቀሙ እንደዛ አለ። አሳ ወጥ አለ፣ ጉላሽ አለ፣ ሁሉም አለ። በብዙ አይነቶች በብዙ አይነት አማራጭ አላችሁ ማለት ነው። በብዙ አይነት አማራጮች አሉ። ትቢት የሚባለው ትንሽ ስሙ ላይ ጌታ ለብኝና እንዴት ነው የሚሰራው? ትቢት ሲለምን ለምን ይስተባለ ትንሽ ኃይለኛም ነው። ያው በሚጥሚጣ ምንም ቃጠል ብሎ ኮስተር ያለ ስለሆነ ሰው ያው ይወደዋል። ትንሽ ኮስተር ያለ የምነግልህ እንደ ስጋ ትቢት እንደሚባለው፣ ለአሳም ደግሞ ትቢት በሸክላ ምናምን ሆኖ ስለሚወጣ ሰው ለየት ስለሚል ይወደዋል። በጣም ቆንጆ ነው። በጣም ጥሩ እንግዲህ፣ ታደሰ አሳ ቤት ከአሳ ውጭ የሚሰጣቸው አገልግሎቶች አሉ። ምን ምን አገልግሎቶች ይሰጣላችሁ? ያው ከአሳ ውጪ እንደዚህ አሳ ለማይበላ ሰው ጾምም ስለሆነ በየአይነት ሽሮና ተጋቢ ነው። እነዚህ እነዚህ እናካትታለን፣ ከአሳ ውጭ። ስለዚህ አሳ ለማይበላ ሰው ሁሉም አይነት ምግብ አለ ማለት ነው። ከአሳ ውጭ አለ። እንግዲህ ተመልካቾቻችን፣ ታደሰ አሳ ቤት በመገኘት ቆንጆ ቆይታ እያደረግን ነው። እስካሁን ደግሞ የቀረን ቆይታችንን አብረን መመልከት በጣም ጥሩ እንግዲህ፣ ብዙ አሳዎችን አይተናል። ለአንድ ሰው ውስጥ የሚወጣው አሳ ምን ያክላል? አሁን ለምሳሌ ቆሮሶ የሚባለው ሙሉ አሳው አለ። ይበቃል ማለት ነው ለሁለት ሰው ይበቃል። ሶስት አሳ ተደርጎ አትክልት አለው፣ ዳቦ አለው፣ እንደዛ ሆኖ ይወጣል። ሌላኛው ደግሞ ስፔሻል እሱም፣ ለሁለት ሰው ፖርሽኑ አሪፍ ነው። አንድ አሳ አለው ከሁሉም አይነት ሆኖ፣ ልክ ሙሉንም መጠቀም ለሚፈልግ ሰው ስፔሻሉ አሪፍ ነው። ምክንያቱም ሁሉንም ቀምሶ ከዛ ላይም መርጦ ማዘዝ ይችላል። ለብለቡ ደግሞ ልክ እንደ ስጋ ጥብስ እንደሚባለው እንደዛ ነው። እና ምሳ ለሚፈልግ ሰው ለመብላት በእንጀራ ለሚፈልግ ሰው ቆንጆ ነው። ለብለቡስ ምን ያህል ነው? ለስንት ሰው ይበቃል? ለብለቡ የአንድ ሰው ፖርሽን ነው። እሱ ያው ልክ ስጋ ጥብስ ለአንድ ሰው ፖርሽን፣ ለብለቡም እንደዛ ነው። ዱለቱ አለ። ልክ እንደ ስጋ ዱለት ሆኖ ድቅቅ ብሎ እንደዛ ቆንጆ ሆኖ ይወጣል። እንግዲህ ተመልካቾቻችን አሳ ሲባል ሁላችንም የምናውቀው ጥብስ ብቻ ነበር። እዚህ ግን መተን ለየት ያሉ ነገሮች ብዙ ነገሮች አይተናል። እንደ ትቢት፣ እንደ ሸክላ፣ እንደ ጉላሽ የመሳሰሉትን አይነቶች አይተናል። እዚህ ተመልካቾቻችን ታደሰ አሳ ቤት በመምጣት እነዚህን የመሳሰሉ ምግቦች ማግኘት ትችላላችሁ። እስኪ ቀጣይ ደግሞ ምድረም ተሰይ እንነሳ እና ደግሞ እንየውልና እንግዲህ ምታዬ አንድ የቤቱ አካል ነው የባር ቦታው ነው። አንዳንድ መጠጦችን ከዚህ ጋር እናገኛለን። ወይኖች፣ ራፍት፣ ለስላሳዎች ሁሉንም የያዘ ቦታ ነው። ኳስም ማየት የሚፈልግ ሰው ደግሞ ኳስም አለ። ደንበኛም ኳስ እያየ መመገብ ይችላል ማለት ነው። በጣም ነው ወደድኩት። እስኪ እስካሁን ደግሞ ቀጣይ ወዴት ነን? አሁን ደግሞ እስኪ ወደ ኪችኑ አንዳንድ ነገሮች እናሳይሽና አወጣጣቸውንም በዛው እናያለን። ኪችናችን ደግሞ ይህን ይመስላል። ሁሉም ምግብ ምንም ምግብ ተሰርቶ የሚቀመጥ ነገር የለም። ሾርባ በራሱ ተሰርቶ አይቀመጥም። ወዲያው ሲታዘዝ፣ ሁሉም ነገር ትኩስ ነው የሚሰራው እንዳዘዘ ነው የሚሰራው። ሁሉም ነገር በጣም አሪፍ አንደኛው። ምግቦችን ያው ልክ እንደዚህ ጥብሱ ትኩስ ተሰርቶ እንደዚህ ተጠብሶ አሁን ይሄ አሳ ጥብስ ነው የሚባለው። ያው አሁን አሳ ጥብስ ነው የሚባለው ቀደም ለአንድ ሰው ሶስት አሳ እንዳልኩሽ ማለት ነው። እንደዛ ሆኖ ነው የሚባለው። አሳ ጥብሱን ደግሞ አንቺ ታመጪልናለሽ፣ እኛ ደግሞ እዚያ ሄደን ይጫወት እንወራለን። ከአሳችንም መጥቷል፣ እና አሳችን ሁሌም ትኩስ ነው። ጠዋት ጠዋት ነው የሚገባው በብዛት ትኩስ ነው የሚመጣው። ስለዛ ብዙም ጤና ላይ ጉዳት አያመጣም። ስለዚህ እዚህ የሚቆዩ አሳዎች አይደሉም ማለት ነው። ሁሌም ትኩስ ፍሬሽ ነው የሚገባው። ለዛ ነው አሳ በጣም ነው የሚያምረው ሲታዩ በጣም ያምራል። ስለዚህ አሁን እነዚህ አሳዎች ቀን በቀን ነው ማለት እንደሚገቡት ማለት ከላንጋኖም ከሐዋሳም ሲገቡ ጠዋት ጠዋት ነው ማለት የሚገቡት። አዎ የራሱ መኪና አለ፣ ጠዋት ጠዋት ሁሌም ቢሆን ይዞ ይገባል እና ለከስተመሮቻችን በቻለው አቅም ትኩስ አሳ እና ተሰርቶ ያልተቀመጠ ፍሬሽ ፍሬሽ እየሰራ እናቀርባለን። የማያድር ማለት ነው፣ የማያድር ምንም የሚያድር ነገር የለም። አሁን ደግሞ እየቀመሰ አሳውን ቴስቱንም ትረግኛለች በዛው ስለ ምግቡ። ሲታዩ በጣም ቆንጆ ናቸው። እስኪ ቀምሰን ደግሞ እነቅሸ። ብዙ ጊዜ አሳ ላይ ለው ይደረጋል አይደል? ለምንድን ነው የሚደረገው? ጥቅሙ ምንድን ነው? ያው እኛ እንኳን ብዙም እኔ ብዙም ሎሚ እኛ ጋር አንጠቀምም፣ ግን ቢሆንም ብዙ ጊዜ አሳ የሚያስፈልገው ያው የቆየ አሳ ሲሆን እና ደግሞ ሽታ አለው ወይ ደግሞ ሾክ ከወጋሽ እሱ እንዲያወርዳል ያሟሟል። እና በሎሚ ስትጠቀሚበት ሎሚው ያው ቴስቱ ይለያል እኮ አይደል? ሎሚስ ሲኖረው ትንሽ ጎምዘዝ እንደማለት ነው። ለዛ ብዙ ጊዜ አሳ እና ሎሚ አይለያይ። አዎ ብዙ ጊዜ ስለማይኖር ነው በየቦታው። አዎ ከሳም መብላት በብላት ይባላል አይደል? እህ ለምን እንደዚህ ምንም በማገናኘት ነው ያው ሾክ ከሾክ ጋር ስለሆነ ጽጋውን ከሾክ ላይ መብላት ስለሆነ አሃ እንደዛ ነው ምሳሌው ለዛ ነው የተዘጋጀው ከሾኩ ለመለየት እንግዲህ ተመልካቾቻችን ይሄንን የመሰለ አሳላ ማግኘት ሐዋሳ መሆን ላንጋ ነው የተለያዩ ቦታዎች መሄድ አይጠበቅባችሁ፣ ማለት ነው እዚህ ታደሰ አሳ ቤት ውስጥ ይህንን የመሰለ አሳ ማግኘት ትችላላችሁ። ይህንን የመሰለ አሳ ለማግኘት ዴሊቨሪ ያላችሁ ቢደውሉ ያገኛችኋል። አዎ፣ ግድግዳ ላይ የለጠፍ ናቸው ቁጥሮች አሉ፣ በእነሱ በመደወል ግቡ። እንደዚህ ቆንጆ አድርገን ሰርተን ቴካዌ እናዘጋጃለን ማለት ስለዚህ፣ ዴሊቨሪ ይሄዳል ማለት ነው። አዎ፣ እንግዲህ ተመልካቾቻችን ይህንን የመሰለ አሳ ከነጣሙ ባላችሁበት ቦታ በመደወል ብቻ ያመጡላቸዋል፣ ማለት ነው። ከእናንተ የሚጠበቀው መደወል ብቻ ነው። ምግቡ ተመችሽ ተስተያየታለ? በጣም ቆንጆ ነው። በጣም ነው የወደድኩት። እኔም በዚህ ደረጃ አሳ በልቻላ ቀን። በጣም ቆንጆ ጣም ነው ያለው። እናመሰግናለን። ጣሁነ አመሰግናለሁ። እስኪ አንቺ ደግሞ ቀረ የምትዩ ነገር ካለ ማስተላለፍ የምትፈልጊው መልእክት ካለ ለተመልካቾች። አልችል ያው እንግዲህ ጾምም እንደመሆኑ መጠን ሁላችንም ያው አሳ ነው በጾም ላይ የሚበላው ስለዚህ እኛም ትኩስ ቆንጆ ፍሬሽ አዘጋጅተናል። መታችሁ እንግዲህ ተመገቡ እንላለን። ከታደሰ አሳ ቤት ጋብዘናችኋል። እንግዲህ ያው ብራንቾቻችን ዘዋይ በቀለሞላ ፊት ለፊት ታደሰ አሳ ቤት አለ። ጃክሮስ ደግሞ አደባባዩን አልፍ እንዳላችሁ ከቤላ ፓስታ አካባቢ ደግሞ ሰሚት ደግሞ እዚህ ከቻሎኒ ጀርባ ይገኛል ማለት ነው። እንግዲህ ተመልካቾች የነበረን ቆይታ ይህንን ይመስል ነበር። እኔ በግሌ በጣም ወድጃዋለሁ፣ እናንተም እንደወደዳችሁ ተስፋ አደርጋለሁ። እንግዲህ ጾምን ምክንያት በማድረግ ታደሰ አሳ ቤት ተገኝተን ያደረግነው ቆይታ ይህንን ይመስል ነበረ። ላይክ ሼር፣ ሰብስክራይብ በማድረግ የኖር ሪቪው ቤተሰብ መሆን ትችላላችሁ። መልካም ቆይታ።